ቤተሰብ ዛሬ ቡራ ሀይሚዳኔ ጋማኛ የሆነ አዲስ ነገር አለ። ጀላቸው መጠቻለሁ። ሀይሚ የቀኗን በቅኔ ጀምራለች። በመጀመሪያ ግን እኔ እህታችሁ የገጠመኝንና ስለ ዳኒ ልንገራችሁ። ቪዲዮ ላይክ፣ ሼር በማድረግ እስከ መጨረሻ አብራችሁ ቆዩ። ትናንትና እንደምታውቁት ኮፍያውን በቄን ጥቂት ጠርጎ ጋቢውን ለብሶ ሶፍቱን አፍ ውስጥ ጠቅጥቆ አጥሚቱን ይዞ ታመሚ ያለው ሲል ሰምታችኋል። የጨረቃ ፋሚሊዎች አደለ? እኛ የጨረቃ ፋሚሊዎች ደግሞ ደጎች፣ ርህርሆች፣ የታመመ ጠያቂዎች ነን ብዬ በጠዋቱ ብድግ ብዬ ይህ ሰውዬ ግን ግራ ገባኝ። አጥሚት ልስራ ወይንስ አዘንተኛ? ምክንያቱም አዘንተኛ እንዳልለው አጥሚት ይዞ ተቀምጧል፣ አራስ ነው እንዳልለው አስተዛዛኝ ያለ ግራ ገብቶ፣ ብቻ ለጠቅላላው እውቀት ያው ጥርሶ የተሰብሯል ስላለ አጥሚት ይሻሏል ብዬ አጥሚት እየሰራሁ ኢንስታግራም ላይ ግብት ስለላችሁ፣ ቤተሰቦች ወይ ትናንትና ከሃይሚ ጋር የሰራውን ቪዲዮ አይታችኋል። ያው ሃይሚ የቤቱ ሄዳ ምናምንና እሱ ቪዲዮ ፕሮሞት እያደረገ ኢንስትግራም ላይ ለቆታል። ከዛ ቀጠል አድርጌ ለማየት ጓጓይ ምንድን ነው ሌላው ስል ቤተሰብ ትናንትና ሀይሚ ላይ ሀይሜ የተናገረውና ሀይሚ እየተንበርክካ ይቅርታ እንዳለችሁ ታውቃላችሁ አደለ? በቡራ ፋንታ ማለት ነው፣ በቡራ ቦታ ሆና ይቅርታ ጠይቀዋለች። ከዛ ሲቀጥል ደግሞ ሀይሚዬ በቃ እነሱን እንተዋቸውና እኛ ህይወታችንን እንኑር የምትለዋንም ቃላት ታስታውሳላችሁ። ለካ ይህ ሰውዬ ያው በቃ ነገ ቡራ አይለቀኝም ያ ከባ አደረኛል ብሎ የምታመር ሹዝ ቤተሰቦቼ እንደው የክረማቱ ጫማ ጫማ የገዛውን ጫማ ሲያሳያ አየውኝ። እንድ ከምኔው ከምኔው ዳነ ጋቢውን ለብሶ አጥቢት ይዞ የተቀመጠ ሰውዬ አውቃለሁ። ዛሬ ቡራ እንደማይለቀው ያው እየተረፉ ጥርሶችንም እንዲያራግፍለት ፈልጎ እንደው ያን ነገር የተናገረው ባላቅም፣ ግን ብቻ ቡራ ዛሬ አይለቀኝም በሚለው ደግሞ የሚገርማችሁ ማለት ነው የለበሳት ሸሚዝ አትቀየርም። ቀዩና ቀዩናት። ግን ጫማውን የገዛውን ጫማ እንዴ ቪዲዮን ለቆ ሄዶ ጫማ ገዝቶ ትዌንቲ ሚኒት ምናምን ቪዲዮን ከለቀቀ በኋላ ማለት ነው ና ከዛ ከሃይሚ ጋር የተለቀቀውን ቪዲዮ ፕሮሞት እያደረገ ነው። ሰብስክራይብ አድርጉ እያለ እያስተዋወቀ እንደገና ደግሞ ዛሬ መቸም ቡራ ማሯሯጡ ወይንም መደብደቡ ስለማይቀር ለሩጫ እንዲመቸኝ ማራቶ በሉቲን ከቻለ ነው። እሱም ድብልብል ድብልብል እያለ የትም የሚደርስ አይመስለኝም። ከዛ ላቸኋለሁ እኔ እህታቸው፣ ወይኔ በላቸው ወይኔ፣ እንደ እንቅልፌን ትቼ በጠዋት ተነስቼ ለዚህ ሰውዬ አጥሚት ለመስራት ጎንበስ ቀና አላለሁ። ለካሱ ነገ መቼም ቡራ አይለቀኝም ብሎ ጫማውን እያሳየ ነው፣ የገዛውን ጫማ፣ ቤተሰቦች ዛሬ የሚሮጥበት ማለት ነው። ዛሬ ቡራ ካገኘው ስለማይለቀው የሚሮጥበት። ምክንያቱም ወይ እንደ ወንዶች አልሆነ፣ ወይ እንደ ሴቶች አንድ ጊዜ አራስ ሆኖ ልጁን ወልዶ አልታረሰ። እኔ ኩግራ ግብትን ያለኛው ትናንትና የታችኋል የተሰራውን ቪዲዮ ማለት ነው። እኔ ግን ጦጣ ጦጣ ሁሉ ላይ የመሰለ ቤተሰቦች የኮፍየዋ ነገር ቀይ ከመሆኗ ደግሞ በቀን ጥቂት ተማረጉ ከዛ ሲቀጥል ደግሞ ጋቢ መልበሱት ኮ እኔ ሳፈርኩኝ። እኔ ሴቷ ራሱ ጥርሴ ቢሰበር ቢያመኝ፣ ኧረ ምን ጥርሴ እግሬ ቢሰበር እንዳንታል ሆነም አይገርምም። እና ቤተሰቦች ያው ልንገራቸው ብዬ ነው ዛሬ ሩጫ ማራቶ ሩጫ አለበት። ኮረሪማው ማለት ነው ዳዲ ነው ዳኒ በነገራችን ላይ ከዳኒ ወደ ዳዲን መቀይሩን በዚህ አጋጣሚ መስማት አለባችሁኝና ለዛሬ ሩጫ ጫማ አዘጋጅቶ ጫማውን ገዝቶ እያሳየ አገኘው ዲን። ከዛ እኔም በቃ የታባክና አጥቢቱን ራሴ እጠጣዋለሁ ብዬ ለራሴ ያስቀመጥሁትኝ። እኔ ደግሞ እናንተን ሁሉ ልጠራችሁ ነበረ፣ ያው የታመመ ጥየቃ ባህላችንም ነው። የጨረቃ ፋሚሊ ልጅ ደግሞ አንታማም ታውቃላችሁ አይደለ? ይሄ ጦጣ ይመሰል እንኳን አይደለም ሶፍት ጣጣቀ ሀፍስ ውስጥ እንደዚሁም አፈና ፍንጫ የተገናኙ ናቸው። እንደው ፈጣሪ ቀርበለኝ። አንተ እኮ ሀጻን ልታስገባኝ ነው የተነሳው፣ ሌላ ምንም አይደለም። ቤተሰቦቼ እንግዲህ ቡራም ታውቃላችሁ፣ ትናንትና ፕሮሞት እየሰራ ነበር፣ የመኪና ፕሮሞት ቲክቶክ ላይ ያያችሁት አይታችኋል። ያላያችሁ ደግሞ የት ነው ያለው እያላችሁ ነበር። አንዳንድ ልጆ ቪዲዮ ሲሰሩበት ያው መኪና ማስታወቂያ እየሰራ ነው። ቤተሰቦች በዛው ግን ያው መኪናውን ይዞ ታውቃላችሁ የእሱ መኪና አዲስ ናት፣ ምንም አልተበላሸችም፣ ምንም አልሆነችም። ግን ብሮሞት ማስታወቂያ እየሰራ ነበር። ዝንጥ ጥፏ ድምቅ ጀነን ብሎ ማለት ነው። ቤተሰቦቼ ብታምኑም ባታምኑም ዝንጥ ብሎ ብቻ ማስታወቂያ እየሰራ ነበረ። በቲክቶክ ላይ ዩቱብ ላይ ያልመጣበት ምክንያት ያ ነው። ዛሬ ደግሞ ዳኔ ሲቀጠቀጥ ወይንም ብቻ የሆነ ነገር እናያለን ትላላችሁ። ግን አንድ ሚስጢር አለ። እሱን በደንብ እነግራቸዋለሁ፣ አብራራላችኋለሁ። ቤተሰቦቼ ወደ ሀይሚ ጋ ስንመጣላቸው ሲቅን የዋን እናንብበው ጨዋነት ዝምታ ሳይሆን የሚናገሩትንና የሚናገሩበትን ቦታ ለይቶ ማወቅ ነው ብላለች አዎ በትክክል ለይቶ ማወቅ ነው ንግግር ከንግግር የሚሻል ዝምታ እንዳለ ሁሉ ከዝምታ የሚሻል ንግግር አለ ኦፍኮርስ በትክክል የምንናገረው ነገር ከመረጥን ከለየን በጣም የሚሻሉ አሉ ሁሉም በቦታው ሲሆን ዝምታም ጌጥ ነው ንግግርም ወርቅ ነው አው ከዝምታ በነገራችን ላይ ማለት ነው ንግግር ይሻላል። ስትናገሩ ግን የምትናገሩትም መምረጥ መቻል አለባችሁ። ቀጥል አርጋ ደግሞ የዝምታን ትርጉም የሚገባው በሰወሬ የቆሰለ ብቻ ነው። ኦ ይሄማ እኔ ራሱ እኔ ራሱ በሰወሬ መቁሰል ምን ያህል እንደሚያደክም ሃይምዬ እኔ ይገባኛል። እኔ ረዳሻለሁኝ በሰወሬ እንደቆሰልሽ ማለት የዝምታሽ መልስ በሰወሬ እንደቆሰልሽ ነው እየተናገርሽ ያለሽው። ሲቀጥል ደግሞ አለ አዋቂ ሳሚ እንትን ይነ ይለቀልቃል ይባላል። እኔ ስሙ መጥራት ስላልፈልግ ነው። እና አንዳንድ ሰዎች ሳያውቁ ዝም ብለው በተለያየ ቦታ የምጣላቸውን የሚናገሩ ሰዎች አሉ አይደለ? ያንን ነገር ተቆጠቡ። መጀመሪያ ማወቅ አውቃችሁ መናገር። ካላወቃችሁ ደግሞ ዝምታም ደግሞ ጌጥ ነው መናገር ወርቅ እንደሆነ ሁሉ ዝምታም ደግሞ ጌጥ ነው። መልእክቷ ነው። ቤተሰቦች በቅኔ ነው ቀኑን የጀመረችው። ሀይ ብዬ የኔ አሽከርካሪ የኔ አዘዋሪ ሁሉንም በቦታ ላይ ነው የምታዞራቸው። ወይ መችሽ እና ትናንትና በሰራው ቪዲዮ ቀጥበት ጊፊበት አትበሉ እያላችሁ ነበር ቤተሰቦች እና ታዲያ እሷ ከተመቻተን የምልበን በእርግጥ በጣም የሚጎዱ ሰዎች አሉ። አንደኛ ሁለት፣ ያ ደግሞ ስራውም የዝንያል የሚያስደስት አደለም፣ የወረደ ነው። ታውቃላችኋ ስላቸው ማለት በቃ ምንድን ነው ኳሊቲያቸውን ጠብቀው ነበር ሃይሚና ቦራ መቀጠል ያለባቸው። የመጀመሪያ አመጣጣቸው ዋው በቃ የሚገርም የሚገርም ነው። እና ያው ስራ ነው ታውቃላችሁ ቤተሰቦች፣ ቪዲዮ ሀይሚና ዳኒ የሰሩት ቪዲዮ፣ ያው ሶፍቱን ጠቅጥቆ የተሰራው ቪዲዮ ፖስት ተደረገና ዩቲብ ላይ ከዛ ስክሪንሾት አደረገና እንደገና ደግሞ የገዛውን ጫማ አድርጎ እኔ እኮ አንዳንድ ጊዜ ትሳሳት አላችሁ አሁን ስትሰሩ ትወናችሁ፣ አንዳንዴ ምርጥ ሆኖ ዩትዩብ ላይ ትለቁና የዩትዩብ ተመልካች ኢንስታግራም ላይ ያለ አይመስላችሁም፣ ሁላ መሰለኝ። እና ትናንትና ራሱ ነገርያችሁ፣ ለሶፊዬ ፖስት አረገችሁ ፎቶዋ ላይ ሀይሚ ቡራ፣ ምን ሞቪ፣ ሁሉም እየሄዱ ልብ ቅርጽ ነው የሰጧት። እኛ እኮ የትም ቦታ አለን፣ እንደ በሄዳችሁበት እግራችሁ በረገጠበት ቦታ ሁሉ እየተከተልን እየተከተልን። ይህም ምን ውስጥ እንደምንገባ አላቅም። መጨረሻችንን ፈጣሪ ያስተካክልልን። በሄዳችሁ የሚያደርጉበት አለ አለ እና ኋላ ኋላችሁ እየተከተል ነው ገባችሁ አይደለ እና ዛሬ ደግሞ ይውላችሁማ ዳኒ ቤት ያሉ ልጆች አይናቸውን ሀይሚ ላይ አፍጠዋል እያላችሁ ነው ረ ተዉ ተዉ እንዴ እኛ እኮ አሁን ባጭሩ ይለቅ ትወናው ባጭሩ ይለቅ የተጨነቁ የሚያለቅሱ ብዙ ልጆች አሉ እያለን እያለ እናንተ ሌላ አይዲያ ደግሞ እየሰጣችሁ ነው አሁን ደግሞ ዳኒ ቤት ያለው ልጅ ሀይሜን ተመልክቷል በሚል ሌላ ሌላ ሌላ አጀንዳ እየሰጣችኋቸው ነው እና ረፉ ማለት እናንተ አይታችሁ እንዳላየ ለማለፍ ሞክሩ። ገባችሁ አዳ ቤተሰቦቼ እና ሀይሚዬ ሀይሚዬ የሰጣቻቸውን ትወና ቡራም ተውኖታል፣ ዳኒም ተውኖታል። ሶሲ ግን አሁን ፈንገጥ ብላለች። ለምን እንደው ባላቅም ማለት ሶሲ ግቢበት ግቢበት እስከሚያልቅ ድረስ ያው እንዴት ነው ካልደፈረሰ አይጠራም የሚባል ነገር አለ። ድፍርስ ድርስ አድርጋችሁ አጥሩትኝ። እሺ፣ እና ቤተሰብ ብላስ ያው ስራ ነው። እሺ፣ ድራማ ስለሆነ ምንም አትጨነቁ። ሀይሚ፣ ቡራ ምንም የሚሆኑት ነገር የለም የሆኑትም ነገር የለም። ገባችሁ አደለም? እንዳኔም ደግሞ ጥርሱ ይወልቋል ያለው ውሸቱ ነው። ሲጀመር ጥርሱ የወለቀ ሰው ምንድነው ሶፍት ራንድ እንዲህ የሚጠቀጥቀው ደግሞ ትናንትና ከትናንት ወዲያ ማታ ጥርሱ ወልቆ ትናንትና ማታ ምን ሶፍት አጠቀጠቀው? እና የውሸት መሆኑ ብዙ ነገር ታውቃላችሁ፣ ብዙ ነገር ማየት ትችላላችሁ። ገባችሁ? ለምትጨነቁ ሰዎች ነው። እኔ ግን ፈታ እያልኩ ነው። ኧረ እኔ ፈታ እያልኩ ነው። ለማንም ቤተሰብ ይመቻቸው በባይ